መድብልና ጀግኒት ዳጣ ማህሌትንና ዝናነ አፈር ደም እያስበሏቸው ይገኛሉ። ፖሊሶች መድብልንና ዳጣን ቢፈልጉ እንኳ በፍጹም ሊገኝ አልቻሉም። ካሊሙሲሳ፣ ሙሲሳ ኢፍራታ ጋር ደውሎ አንቺ የተረገምሽ ልጅ ከቶ የት ነው ያለሽው? ዝናስ ያለው የት ነው ማህሌትስ? ብሎ ሲጠይቃት እኔ ከዚህ በኋላ የሚያገባኝ ነገር የለም። አይ የምትል ከሆነ ፖሊስ ጣቢያ ደውዬ እያስፈራራኝ ነው ብዬ እናገራለሁ። ያኔ ምን እንደምትል ታያለህ። እዛው ለእነሱ ትመልስላቸዋለህ እና ደግሞ ከፈለክም መድብል ሰላም ብሎሀል ብላ አለችው። ካልም ሙስሳ በቁሙ ሽንቱ መጣበት። ወይኔ በቃ ተበልተናል ማለት ነው ያ የተረገመ መድብል ያዛቸው እያለ በጣም ፈራ። ዳጣ ዳጣ እስኪ እስከ ዛሬ ድረስ እኔ ላይ ቁማርሽን ስትጫዋች የነበረው በያሁን መልሽ እያለች ማህሌትን አግታ አሰቃየቻት መድብል መድብል ከዚህ በህይወት መውጣት የምትፈልግ ከሆነ በንገረኝ እያሉ ሁለቶቹ በደንብ አድርገው አፈር ደሜ አፈር አስጋጧቸው በሌላ በኩል ማህሌት ቦቅቧቃ እባክህ ዝና ተናገርና ስለ ሁሉም ነገር እኛ በሰላም እንውጣ እያለች ብትለምነውም እንኳ አንቺ ፈሬ ሆንሽ? ሴትዮ ድሮ ምን? ያንቺን የእውነቴን ነው ምልሽ። አንድ ቀን እንደምታስበልኝ አውቅ ነበር። በፍጹም አንናገርም። አረ እባክህ እና ታዲያ እዚህ አይን እያየ ይቺ ድንብጥ በሆነች ልጅ እንዲገደልና እንዲሞት ነው እንደ የምትፈልገው? አይ እሷ አትነካሽም ነው ምልሽ። አሁን ይች ምኗን እስኪ ተመልከት። ጸጉሬን እኮ እየነጨች ነው እያሰቃየች ነው። ለምንድነው እንደዚህ የምትለው ዝና እቧክህ እያለች ብትለምነውም ተሰሚኛለሽ ማህሌት፣ የእውነቴን ነው የምልሽ። አንቺ ራስሽ የምትናገሪና አሳልፈሽ የምትሰጩ ከሆነ መቼም ከዚህ መውጣት አይቀርም። እኔም ባልወጣም እንኳ እመኘኝ፣ የእኔ ሰዎች ስለአንቺ እያንዳንዱ ነገር ስለነገርኳቸው በቃ የሚያደርጉሽን ራሱ በፍጹም አታውቂም። ትሰሚኛለሽ ከዚህም ብትወጪ፣ እመኘኝ፣ ከዚህ መድብል ቢለቅሽም እንኳ እውጭ አይለቁሽም። ስለዚህ አርፈሽ ብትቀመጭ ይሻልሻል። እና ታዲያ እዚህ እንዲጫወቱብን ነው የምትፈልገው? ነገርኩሽ፣ በቃ አማራጭ የለንም እና እስከ ክብራችን ብንሞት ይሻላል። እኔ እንደው ሞትን አልፈራም ብሎ ተናገረ። ኧረ እባክህ፣ እንደዛ ከሆነ ታዲያ የእውነት ካሊሞሲሳ መጥቶ እኔን የሚጋፈጥ ይመስልሃል እንዴ? እሱ አንተ ብትሞትም እንኳ ያንተ የበላይ ሌላ ሺ ሰዎችን መደርደር ይችላል። ምክንያቱም ገንዘብ፣ ዝና፣ ሀብት አለው። ትሰማኛለህ? አንተ ግን በወደክበት ቀረህ ማለት ነው፣ ሲለው አንተ ምንም ማያገባህን፣ ምንም የሚመለከትህ ነገር የለም ስለኔና ስለ ካሊሙ ሲሳ አለው። ሰላም ሰላም! ውድና የተከበራችሁ የህያቤ ቲቪ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም ደህና የደናነ ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪው እና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ደስታቸውን በሙዚቃና በዳንክራ እንዲሁም በዳንስ ደስ በሚል ሁኔታ ቡና ጠጥተው የብሩኬ ቤተሰቦች በደስታ አሳለፉት። ከዚህ በኋላ ብሩክ ያለበትን ቦታ ማወቃችን አይቀርም። ብሩክ ሞተም ዳነም በህይወትም ኖረም አልኖረም አሁን ዝናና ማህሌት ይገኛል ይናገራሉ በቃ ከዚህ በኋላ ሰላም ነው የምንሆነው ብሎ መድብል ተናገረ ቅድስቴ እጅጉን ደስ አላት ጋሼ ያለበትን ሁኔታ ከዛ ዳጣ ኧረ ተይ ጋሼ ከምትይ ቡራተይም እንዴ ምን ማለት ፈልገሽ ነው እስኪ ዝም በይ እባክሽ ተይን መድብል እንዲሁ ያውቃል ሙጉም ደግሞ ያውቃል? ሉላም ደግሞ ተወቅ አንቺ በጣም ተወጇለሽ በጣም ፈንቅቀሽበታል ለምንድን ነው እውነቱን የማትናገሪው የእውነት ከመሄዱ በፊት ምንም ነገር አላደረጋችሁም እንዴ ቅሪት እንኳላሽ ምን ማለት ነው ያወርቁን አስረክበሽ አስረክበሽው እንደው ብዬ ነዋ? አንቺ ዳጣ ስለዚህ ነገርኩሽ አይደለም እንዴ ኦኦ ምንድነው ከወንድሜ ጋር የተፈጠረ ነገር አለ አይ በፍጹም ዝም ብላ ነው ዳጣ የምታወራው፣ ዝም ብላ ነው ምንም ነገር አልተፈጠረም ከጋሸ ጋ ብላ ስትል ሁሉም ተሳሳቆ፣ አይ ቅድስቴ በቃ ሁል ጊዜ አይናፋር እንደሆንሽ ምን ታርግ ብለህ ነው፣ ወርቅ እኮ ስላላት ነው እየተባባሉ መሳሳቅ ጀመሩ። ሉላዬ እጅጉን ደስ አላት። በቃ አበቃ ማለት ነው ሞገሴ ስትለው አዎ፣ እመኝኝ ታውቂያለሽ፣ ከሱ በላይ ማንም የለም የምንለው ዝና እንኳ ወደቀ ለካ ጀግናም ሰው ይወርቃል። በትክክል አንዳንድ ጊዜ ይወርቃል የምንል አይወርቅም ብለን የምናስበው ሰው ይወርቃል። አንዳንድ ጊዜ ደግሞ በተገላቢጦሽ ነው። አሁን ግን ደስ ብሎኛል ብላ የደስታዋን ውሃ በደንብ አድርጋ ጠጣች፣ እንዲሁም ፀሐይዋን በደንብ ሞቀች። በሌላ በኩል ካሊሞ ሲሳ ሰዎቹን ሰብስቦ አሁን የጠፋብን ከባድ ሰውዬ ነው እናም እኛን አሳልፎ ከሰጠ አበቃለን። እስር ቤት እንበሰብሳለን። ከዛም ባለፈ ደግሞ ለዘመናት የገነባሁት ሀብቴና ዝናዬ ገደል ይገባል። እንደምንም ብላችሁ ያንን መድብልን አገኙልኝ። መድብልን እንኳ ባታገኙት፣ እሱ እንኳ ቢጋፈጣችሁ ማህሌትንና ዝናን ማስወገድ አለባችሁ ብሎ አለም። ካለቃው መካከል አንዱ የእውነት ዝናን መግደል ትፈልጋለህ? እና ታዲያ ምን እንዳደርግ ጠብቀህ ነበር? ምናልባት መረጃ አውጥቶ ለመድብል ተናግሮ ከሆነ አበቃልኝ እኮ ምንም ቢሆን አለም። በሌላ በኩል ሉላ መታ ዝናን ፊት ለፊት ተጋፈጠችው። አንቺ አረመኔ ጨካኝ! እንዴ ብደፍሪ ነው ያን ጊዜ ደብድበሽኝ ሄርሽው በቃ ያሳለፍናቸው አመታት፣ የእውነትም አንቺ ሰው አይደለሽም ብሎ ሲላት አረቧክል እኔማ አክብሬህ ተወኝ ብዬህ ነበር። እንደማላፈቅርህና እንደማልወድህ ደጋግሜ ብነግርህ አንተ ግን አሻፈረኝ አልክ። አሁን ደግሞ እይ፣ አሁን ያለኸው ከእግሬ በታች ነው። ስለዚህ ይህም የፊርማ ወረቀት ትቀዳለህ ብላ አለችው። ትፈርምበታለህ። በፍጹም አላደርገውም አለ ሞገስ። አንድ ጊዜ በቦክስ አጠጣው። ትሰማኛለህ ዝና፣ አሁን ደሜን ባታፈላው ጥሩ ነው እናም ይሄን ወረቀት ትፈርማለህ ብሎ ሲለው፣ በፍጹም ማህሌት፣ ምን ሆነህ ነው እባክህ እና ፈርምላት፣ በቃ ተዋቸው፣ ነፃነታቸውን ይኑሩ። ታውቃለህ፣ እኔ ደግሞ ለአንተ ምን ያህል ቦታ እንዳለኝ። ምን ማለት ነው? ተሰሚኛለሽ አንቺ ሴትዮ፣ እኔ እኮ አንቺን በፍጹም አልፈልግሽም። ግን እኔ እወድሃለሁ። ለምንድን ነው? እና ደግሞ በባለፈው ጂኒየስ ነሽ ብለኸኝ የለ? እና ታዲያ እሱ በስራሽ ነው እንጂ ከፍቅር ጋር ምን አገናኘው? ተሰሚኛለሽ፣ እኔ ከሞኩም ሉላ ናጥቼ ነው። ካልሞኩም ደግሞ በህይወትም ከኖርኩኝ ለሉላ ስል ነው የምኖረው። ስለዚህ አርፈሽ ብትቀመጭ ይሻልሻል። አሁን ከዚህ የምንወጣበትን መንገድ ፈልግ ይልቅስ መሀል ይታላል። እንደዚህ እንደዚህ ኩርምት ምታርገው አስረውኝ እንዴት ብዬ ነው ከዚህ ሊወጣ የምችለው? አረተው ዝናተው ተወኝ በቃ እስኪ ብለው እስ በራሳቸው መስማማት አቃታቸው። በኩል ኢፍራታ ና መድብል እባክህ፣ ኢፍራታ እባክህ መድብል፣ ልለምንህ አሁን ማህሌት ልትለቃት ትችላለህ። ምን ትሰምኛለሽ? ከዚህ በኋላ የእውነት እንዳምንሽ እና ከኔ ቅርታዬን የምትፈልጊ ከሆነ ተይኝ። ነገርኩሽ እኮ እኔ እንደናንተ ነፍሰ ገዳይ አይደለሁም። አንቺ እኔን ልትገልኛል ነበር እንዴ? ግን እኮ መድኃኒቱን ልትጠጣው ስትል በጣም ፈርቼና እንዲሁም ላስቆምህ ልሞክር ነበር ግን ደግሞ አላደረግሽውም። ምክንያቱም እኔ ገና ለገና እዛ ቤት ስትጠሪኝና እንዲሁም ኩባያውን ካንዴም ሁለቴ ስትቀጅው መድኃኒቱን ሁሉ ስታደርጊው ልብ ብዬ እያየሁሽ ነበር። እኔን ለመግደል ወስነሽ ነበረ። ታውቂያለሽ አንዳንድ ጊዜ ለፍቅር ስትይ ብትሞች ምን ችግር ነበር? ወይስ ደግሞ አንቺም የእውነት እንደኔ ስሜት ስላልተሰማሽ እኔን ለመግደል ልትተባበሪ ነበር? እንደዛ አይደለም መድብል፣ እዋክህ ነገርኩሽ፣ ይፍራታ አርፈሽ ብትቀመጭ ይሻልሻል ብሎ ወደ ቤቷ አሸኛት። ኢፍራታ አሁን ላይ እጅጉን እየተጨናነቀች ትገኛለች። በአንድ በኩል ካሊ ሙሲሳ፣ በሌላ በኩል መድብል። እናም ታማኝነትሽ የሚፈተነው ሁለተኛ እድል ሰጥቼሻለሁ በዚህ ነው ብሏታል። በሌላ በኩል ኢፍራታ እንዴት አድርገው እንዴት አድርገው ነው አሁን ከዚህ ውቅ ውጥንቅጥ ውስጥ የምወጣው? ማህሌትንስ እንዴት አድርጌ ነው ላድናት የምችለው? የቱንም ያህል ለኔ ክፉ ብትሆንም መድብል እንዲሞትን ብትፈልግም እንኳ ነገር ግን አሁንም እህቴ ናት ደሜ ናት፣ እያለች ብቻዋን መቆርቆሩን ቀጠለችበት። ዳጣ ዳጣና ሞገስ እየሄዱ ባሉበት ሰዓት፣ እኔ ምልሽ ዳጣ፣ አንቺ ልጅ ግን በጣም ለውጥ ላይ ነሽ። ምን ማለት ነው? እኔ እንጃ። እኔ ምልህ ግን መድብልን እንዴት ጀግና ሰው ነው? አዎ። መድብል እንደኛ አይደለም። አረ በጣም ጀግና ነው። እሱን ያገባሽ መቼም የታደለሽ ናት። ምን ታደርገዋለሽ ኤፍራታ ነበረች፣ አታለለችው። የዛችን የአረመኔ ስም ባታነሳቢ ጥሩ ነው። አሁን ግን ዝና የሚያመልጥ ይመስልሃል እንዴ? ለምን ያመልጣል? እኔ ምን አውቃለሁ? ግን እኔ ተጠግቼ ነው የምደበድበው ወይስ በሩቁ እንዴ? አረ ተይ፣ ግድለሽም ተይ። ምን ማለት ነው? አሁንም ታስሮ ትፈሪዋለሽ? አረ እባክህ፣ እሱኮ አንድ ጊዜ በካልሾ ቢያጠናግረኝ እኔ ሰማይ ደርሼ ሰባተኛ ሰማይ ደርሼ መሬት ነበር የምወርደው። ሃሃ ኧረ ተይ ግደለሽም ተይ። አሁንስ አሳቅሽኝ። እና እና ታዲያ ተው እንጂ ሙጎ ይሄንንማ ቀልድ አትበለው። የእውነቴን ነው እምልህ። ምንም ችግር የለውም። የድሮ አባቶች ምን ያደርጋሉ መሰለሽ? እሽ የእኔ ሽማግሌ የሆነን ሰው አግተው ለማሰቃየትም ሆነ ያንን መረጃ ለመጠየቅ ከፈለጉ ያ ሰውዬ ለምሳሌ ሽንት ቤት ከገባ በኋላ እንኳ በስነ ስርዓት ወጥቶ ቀበቶውን አድርጎ መሳሪያውን ይዞ ከዛ በኋላ ነው የሚጋፈጡት። ለምንድን? ምክንያቱም አንድ ጊዜ ስለተያዘ የት ማምለጫ የላቸውም ብለው ስለሚያስቡ ነው። ወይ ጉድ! እና አሁን ዝናም እንደዛ ነው የምትለኝ? በትክክል ዝናም ማሆን አሁን ዝና ምንም አይነት ማምለጫ መንገድ የለውም። ዳጣ በቃ በአንድ በኩል መድብል አሁን እኛ በዛ ላይ ካሊሙ ሲሳ ሲያገኘው ምን እንደሚያደርገው ይሄን ሁሉ እየተጨናነቀ የትም ቦታ አያመልጥም። አንቺ ብቻ የምትፈልጊውን ነገር አድርጊው ብሎ አላት። እንደዛ ከሆነ ቶቶሎ እንሂድ ብቻ ተወኝ እስኪ እያለች ፉከራዋን ቀጠለችበት። ሌላ በኩል ቅድስቴ አሁንም ስለ ብሩኬ እያሰበች ነው እና ሉላ የእውነት አፍቅረ ሸዋል ማለት ነው። በጣም ታውቂያለሽ ሉላ፣ የእውነት ቡራን ማለቴ ጋሸን ባላፈቅረውም እንኳ እንኳን አፍቅሬው ባላፈቅረውም እንኳ እጅጉን ያሳዝነኛል። ምክንያቱም ለምሳሌ የከፈለው መስዋዕትነት እጅግ በጣም ከባድ እና እንዲሁም ታይቶም ተሰምቶም የማይታወቅ ነው። አስቢው እስኪ። አሁን ደግሞ በመደሰቻው በፍጹም ሊደሰት አልቻለም። በዛ ላይ ምሳሌ ራሱ የቱንም ያህል እንኳ ታክማ ብትድን አሁንም የአባቷ ፍቅር አልለቀቃትም እኔ ምን እንደማደርግ እራሱ አላውቅም ሁሌ በገባችና በወጣች ቁጥር አባቴን አገናኘኝ አባዬ የት ነው በዛ ላይ ያች የተረገመች ማህሌት ባለፈው መድብል እና ቅድስት ዋሽተውሻል ብለው ስላሏት አሁንም ሁሌም እንደዚህ ብላኛለች እናቴ እንደዚህ ብላኛለች እናቴ እያለች ብዙ ጥያቄ ትጠይቀኛለች አይዞሽ አሁን ዝና እያንዳንዱ ነገር ከተናገረ በኋላ ሁሉም ይስተካከላል። እሺ፣ ስትላት ነው ብለሽ ነው? በትክክል እሺ። እንደዛ ከሆነ ያፍሽን ያድርገው ብላ አለች። እኔ እምልሽ ሉላዬ፣ ቅድም ግን ምን ፈልገሽ ነበረ? አረ ምንም አልፈለግኩም። ንገሪኝ፣ ለእኔ ትደብቅኛለሽ? በርገር ፈልጌ ነበር፣ ግን ደግሞ የለህም። እንዴ ነበረኝ እኮ ከዳጣ። እውነት? አዎ ይህ ውዴ፣ የቤቱ ቤተሰቦች፣ የዛሬው ምሳሌ ይህን ነበረ። በቀጣይ እስከምንገናኝ ላይክ፣ ሼር እንዲሁም ኮሜንት አይረሳ። ወዳችኋል።